እፎይ እፎይ ተጽዕኖ ፈጣሪ እፎይ ተጽዕኖ ፈጣሪ እፎይ ተጽዕኖ ፈጣሪ። ጨርስ ጨርስ። ምንም እንዳ ምንም አታድርጉት። የቤታችንን ስሜት እንረዳቸው። አውራ ና፣ ለምን ታወርድታላችሁ? ወላሂ እምልልሃለሁ፣ ተደብቆ ያዳምጣል። በዛ እየጨሰ ነው። ሲሳደብ የሚያድረውና የሚውልላችሁ ከየት እንደሚመነጭ ይሄን እንዴታችሁ አታውቁ ማለት ነው። እስከዛሬ ያው እነዚህ እየገቡ ክርስቲያን ልጆች ተሳዳቢዎችን አታስገቧቸው። ደስ አይልም። ያዳምጣሉ። እሱ አንተ ይበልጥ ከኔ ይማራል። ወላህ አንተ ዛሬ ነገር ትናንትና አይደል ያወቀኝ እሱ ቀድሞ እኔን ያውቃል። እኔን ይከታተላል። በሌላ እየቆረጠ ብዙ ቪዲዮ ይሰራል። ምክክር ከሆነ ጀስትም ብሎ ውይይት ቢሆን ደስ ይላል። ጥያቄ ጨርሰሻል? ጥያቄ አይ አልጨረስኩም። ሁለተኛ ደግሞ ቁርአን ከሰማይ ቀጥታ የወረደ መጽሐፍ ነው ሲባል እሱንም ማወቅ ፈልጋለሁ። ባለመግባባት እንለፈው። የኔን ጥያቄ መልሰልኝሽ። የኔን ጥያቄ መልስ። እኔ ነገርኩ የክርስቶስ ተከታይ ነኝ ብዬ። እሺ የክርስቶስ ተከታይ ለመሆን ማስረጃ ስጠን። የቱ ጋ ነው ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚለው? እሱዬ መዳረቁ ሳይሆን ይህንን ለምን አልፈለግከው ጥያቄን አልገባኝም። ከሰባተኛው ሴንቸሪ በፊት እስልምና ኤቪደንስ መኖሩን እስቲ አሳየኝ። እኔ ለምሳሌ ከዚ ፍጥረት እየጠቀስኩ አሳዩ። ኢየሱስ መሲያዊ ኪዳን እንደሚመጣና ያ ደግሞ የዓለምን ኃጢአት እንደሚያስወግድ ይናገራል። ትንቢተ ኢሳያስ ላይ ምናምን ሁሉ ላይ አለ። አሁን በቃ ችግር የለም። ምንም ያለ አልቻለም ለምትናገሩት ወይም ለአልቻለም ካላሳየን ችግር የለም። ቀጥል፣ እነተን ስበክ በመጽሐፍህ ትልቁ ላይ አድርገህ የምሬን ነው፣ ወላሂ። ቀጥል እሺ። ለማንኛውም ወደ ጥያቄው ልምጣ። ነቢዩ መሐመድ ሰለላሁ አለይሂ ወሰለም በሰባተኛው ሴንቸሪ መጥተው እስልምናን ፈጠሩ ብሏል። ይሄ ስህተት። እሺ፣ እስልምና ከአምላክ ዘንድ የተደነገገ ድንጋጌ እንጂ በመጀመሪያ በነቢይ የተደነገገ አይደለም። እኛ ነብይ ራሱ የመሰረተልን ሃይማኖት እንዳይመስላችሁ። ነቢይ ራሱ የመሰርተ አንቀበልም። ለምን በራሱ ቢሆን ኖሮ ይሄ ነቢይ በፍጹም አንቀበልም። ያ ነቢይ አድራሽ ብቻ ነው እኛ ዘንድ። ማነው ደንጋጌው ታዲያ ስለምናን ከተባለ? አምላክ እራሱ ሲናገር አምላክ ስብ

እግዚአብሔር አንድ ቦታ እንኳን ክርስትና ተከተሎ ያለበት ቦታ ወፍ የለም። ጀማ አምላክ ሳይደነግገው እንዴት ነው የምኖረበት? ይህን ሃይማኖት አምላክ ራሱ እውቅና ካልሰጠኝ እንዴት ነው ነገ ፍርድ ቀን ከእሱ ፊት በሚቆም ጊዜ የትኛውን ሃይማኖት ያደረገኩ የትኛውን ማስረጃ ይዤ? እግዚአብሔር በልጁ ላከ፣ እግዚአብሔር ልጁን ላከ፣ በእሱ ካላመንክ ነው ነገ ለሚጠይቀው እዚህ ጋር ነው ልንግባባ የማንችለው አላህ ስብሃነ ወተዓላ እራሱ ራሱ ሲናገር ምን አለ? ወረዲቱ ለኩሙል እስላመ ዲነን አለ። እስልምናን ሃይማኖት ብቻ ወደድኩላችሁ መረጥኩላችሁ እያለ አይነግርም? ይህ ነው እና አምላክ ራሱ የደነገገው ነቢያቶች ራሳቸው የነበረበት እና እራሱ ሲናገር ምን ይላል? እኔ ከምስሊሞች እንደሆነ ታዘዝኩኝ ይላል። አንድ ነቢያን ለመጽሐፍ ቅዱስ ላይ እኔ ክርስቲያን እንደሆነ ታዘዝኩ አለ፣ እኔ ክርስቲያን ነኝ አለ በፍፁም አታገኝም። ስለዚህ ነው ይህንን ጥያቄ ወደ መጽሐፍ ቅዱስ ብንወስደው ነብያቶች እምነታቸው ምን እንደሆነ አይታወቅም። አምላክ የትኛውን እምነት እንደሆነ አይታወቅም። የትኛውም ቦታ ላይ እግዚአብሔር ክርስቲያን ሆኖ አላለም። ነብያቶችም ልክ እንዲሁ አንዲትም ቦታ ላይ እኛ ክርስቲያን ነን አላሉም። ህዝቦቻቸውንም ክርስቲያን ሆኖ አላሉ። አሁን ቁርአን ላይ ምን ታገኛላችሁ? አምላክ ራሱ ሙስሊም ሆኖ ሲል ታገኛላችሁ። ሌላኛው እንደገና ነብያቶች ራሳቸው እኛ ሙስሊሞች ነን ሲል ታገኛላችሁ። ሌላው ደግሞ እነዚህ ነብያቶች ትውልዶቻቸውን ደጫቸውን ሙስሊም ሳትሆኑ እንዳትሞቱ እያሉ ይናዘዟቸው አደራ አይሏቸው ነበር

እኛ ሙስሊሞች መሆናችንን መስክር ቃል ወአውሪያቶች ነው እና ይህን ያሳ እሺ፣ ሚኪ ተናገረ። እሺ ንግርታ እንደሺ ከላይ የምትመለከቱት ጥሪያችን ይባላል። በጣም ጥሩ ስራ እየሰሩ ምድር ላይ በተለይ ደግሞ ብዙ ስራዎችን እየሰሩ ያሉ፣ መስጀዶችን እየገነቡ እንደዚሁም ደግሞ ንስ ጽሮ ላይ ትልቅ አሻራቸውን እያሳረፉ ያሉ ድርጅቶች ናቸው እና ሳይት አላቸው ፌስቡክ አላቸው እንደዚሁም ደግሞ ዩቱብ አላቸው። ዩቱባቸውን ገባ ላይ ያለ ሰብስክራይብ አድርጉ እንደዚሁም ደግሞ ፎሎ አድርጓቸው እና የሚለቁታቸውን የትኛውን ቪዲዮ ዲቲ እያደረጋቸው ሸር እያደረጋቸው አስታውቁላቸው እና በጣም ጥሩ ጥሩ ስራዎችን እየተሰራ ያለበት ሁኔታ ነው ያለው እና ሁላቸውም አበረታታች ፌስቡካቸውን ፎሎ አድርጉ። አለሁኝ ሄድነው ልቀጥል። እሺ፣ ሚኪያስ ሚኪያስ አለ አለሁት። እኔ ጥያቄ ለምን? የኔን ጥያቄማ ጭራሽ አልገባም። እሱ እኮ ምንም እንትን አላለውም እኮ። ምንድን ነው ጥያቄ? ወደ እኔ ጥያቄ እሱ በጭራሽ አልመጣም። እንደውም ሌላ ነገር ነው እያወራ ደናንሽ ደና ነኝ። ማሻአላህ አላህ እንኳን መራሽ ይሄንን ቀጥተኛ የሆነ ዲን ትክክለኛ የሆነ ዲን አላህ ስብሓነሁ ወተዓላ እንኳን መራሽ። እኛ እህት ወንድሞችሽ ከጎንሽ ነን። ሁሌም አላህ ስብሓነሁ ወተዓላ ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻ ይላል። ሁሌም ወሁወ ዓለሙ ቢልሙህተዲን። አንተ የወደድከውን ሰው ፈጽሞ አታቀናም ይላል አላህ ስብሓነሁ ወተዓላ። ግን አላህ የሚሻውን ሰው ያቀናል፣ እርሱም ቀኖቹን አዋቂ ነው ይላል። አላህ ሱብሐነሁ ወተዓላ በብዙ አይነት ቦታ ማለት ነው። ይህ ገና የኢስላም ጥሪ በአላህ ፈቃድ ለሁሉም ይደርሳል። ገና ማለት ነው። የአሁን ትውልድ አንባቢና ጠያቂ ሆኗል። ወላሂ መስጂድ ሂዱ፣ ዳዋ ባያዳምጥም በእጁ በያዘው ስልክ ብዙ ያያል፣ ያነባል። በነገራችን ላይ የራሳቸውን መጽሐፍ በሚገባ ጠይቀውና ተመራምረው ካነበቡት ቀጥታ ወደ እስልምና የመምጣት እድላቸው ሰፊ ነው። ባይሆን ይህን መጠየቅ የመናፍቅነት ምልክት ነው። ይህ ሚስጥር ነው። ይህ በመንፈስ ካልተገለጸልህ በስተቀር አይገባህም። ወዘተ እንደዚህ የሚባሉ ነገራቶች አሉ። እንደዚህ እየተባሉ ከሚያሸማቅቋችሁና ተጽዕኖ ከሚያሳድሩባቸው አስተማሪዎቻቸው ራሳቸውን ነፃ ካወጡ ነው። ላስ ለማንኛውም መስለም የምትፈልጉ ስለሙ። የመጨረሻውን ዘላለማዊ ዓለማችሁን ለቤተሰብ ብላችሁ አታበላሹ። ከተቸገራችሁ ያው ይሄ ሙስሊሙ ማ አለ እሱ ሁላችንም ማናገር ትችላላችሁ። ደግሞ ለአላህ ብላችሁ ወደ ትክክለኛው መንገድ ስትመጡ የሰዎችን ቀልብ ቀያሪው አላህ የቤተሰቦቻችሁንም ልብ ይቀያይረዋል፣ ያለዝበዋል። ምናልባትም እነርሱንም እስልምና ይወፍቃችኋል። አትጨነቁ። በነገራችን ላይ እኛ ትኩረት ሰጥተን አናስተምርም እንጂ እውነታውን ብናስተምር ኖሮ በርካታ ወገኖቻችንን መታደግ በቻልን ነበር። ወጥሩ ንጽጽር ላይ ያላችሁ በጥበብና በጥሩ ስነምግባር ምግባር የእስልምናን ፍንትው ያለ መንገድ አመላክቷቸው። ሂዳያ በአላህ እጅ ነው። ጃ፣ አንተ ለፍተሃል እንዲሁም ዮኒም ለፍቷል። ሂዳያ በአላህ እጅ እንደሆነ እናውቃለን። ግን አንተ ሳትሰለች እንዲሁም ወንድሞቻችን ሳትሰለቹ በተለይ ጃ ስፔሻል ዩ ሳትሰለች በተሳሳቱት ነገር ላይ በጥበብ ዳዋ ስታደርግላቸው ያወቅነውን ያወቅከውን ስታሳውቃቸው ያው እንደዚህ እየሆነ ሁሉም ወደ እስልምና ይጎርፋል። ገና አላህ ቀጥተኛው መንገድ ይምራል ለሁላችንም፣ እንዲሁም ይምራቸው ላልሰለሙ። መቅዲ እንኳን ደሳለች እኔም ሰለምቴ ጃም ሰለምቴ ነው። ምናግዝሽ ነገር ካለ ከጎንሽ ነን። አላህ ይጠብቅሽ። ጃዬ ስላስገባኝ ቴንኪው። ኤዱም አላህ ስብሃነ ወተዓላ ቀጥተኛ መንገዱን ይምራሽ ምኞቴ ነው። እንደዚህ እያስገደድኩሽ አይደለም፣ ምኞቴን ብቻ ነው የገለጽኩት። ሰላም አለይኩም ጀዛከላሄር ታ